የመጽሐፍ ቅዱስ ተወስኖ መወሰንና ነፃ ፈቃድ ትምህርት የኒቅያ በፊት የቤተ ክርስቲያን አባቶች አመለካከት። መግቢያ። የጥናቱ ዓላማ እና ወሰን መሠረታዊውን ጥያቄ መወሰን፣ ከኒቅያ በፊት የነበሩ የቤተ ክርስቲያን አባቶች በመጽሐፍ ቅዱስ ተወስኖ መወሰንና ነፃ ፈቃድ መካከል ያለውን መስተጋብር እንዴት ተረዱት? የተለያዩ ዘርፎችን ያካተተ አቀራረብ መግለጽ፣ ሥርዓታዊ እምነት፣ ታሪካዊ እምነት፣ የቃላት ትንታኔ እና ተንታኝ ትርጓሜ። ዘዴ አቀራረብ የምንጮች አጠቃላይ እይታ፣ የመጽሐፍ ቅዱስ ጽሑፎች፣ ከኒቅያ በፊት የነበሩ የቤተ ክርስቲያን አባቶች ጽሑፎች ለምሳሌ የሮም ክሌመንት፣ ዮስጢኖስ ማርቲር፣ ኢሪኔዎስ። ቁልፍ ቃላትና ጥቅሶችን ለመተንተን የቃላት ትንታኔ እና ተንታኝ መሣሪያዎች መግለጽ። የኒቅያ በፊት ዘመን ጠቃሚነት፣ ታሪካዊ ሁኔታ፣ ከ325 ዓ.ም በፊት፣ ከኒቅያ የሃይማኖት መግለጫና የአውጉስጢኖስ ተጽዕኖ በፊት። ለዘመናዊ የእምነት ክርክሮች ጠቀሜታ ለምሳሌ ካልቪኒዝም ከአርሚኒያኒዝም ጋር። መግቢያ የጥናቱ ዓላማ እና ወሰን መሠረታዊ ጥያቄን መግለጽ ይህ ጥናት መሠረታዊ ጥያቄው ከኒቅያ በፊት የነበሩት የቤተ ክርስቲያን አባቶች በመጽሐፍ ቅዱስ ተወሰነው መወሰንና ነፃ ፈቃድ መካከል ያለውን መስተጋብር እንዴት ተረድተውታል? በማለት የመጀመሪያውን የክርስቲያን እምነት ምርምር ይመራል። ይህ ጥያቄ በክርስቲያን ትምህርት ውስጥ ካለው ውጥረት የመነጨ ነው። የእግዚአብሔር በፍጥረትና በታሪክ ላይ ያለው ሉኀታዊ ሥልጣን በመጽሐፍ ቅዱስ መረጋገጥ፣ ተወስኖ መወሰን ተብሎ በተለምዶ የሚገለጽ፣ ከዚህ ጋር ተቃራኒ በሆነ መልኩ በመጽሐፍ ቅዱስ የሰው ልጅ ኃላፊነትና ሥነ ምግባራዊ ውሳኔ መኖሩ፣ በተለምዶ ነፃ ፈቃድ ከኒቅያ በፊት የነበሩት የቤተ ክርስቲያን አባቶች፣ ከኒቅያ ጉባኤ 325 ዓ.ም በፊት ባለው ጊዜ ውስጥ የጻፉ፣ ይህን ውጥረት ለመመልከት ልዩ መሣሪያ ይሰጣሉ፣ ከኋላ ከተሻሻሉት እንደ አውጉስጢኖስ ያሉ አሳቢዎች ተጽዕኖ በፊት፣ የምዕራባዊ እምነትን በእጅጉ የቀረጹ። ይህን ጥያቄ ለመግለጽ፣ በመጀመሪያ የኒቅያ ዘመን በግምት 100-325 ያለውን የእምነት ሁኔታ መረዳት አለብን። በዚህ ጊዜ እንደ ክሌመንት ኦፍ ሮም፣ ዮስጢኖስ ማርቲር፣ ኢሪኔዎስ ኦፍ ሊዮን እና ተርቱሊያን ያሉ የክርስቲያን አሳቢዎች በግሪክ ሮማዊ ፍልስፍና፣ በይሁዳ ትውፊት እና እንደ ግኖስቲሲዝም ባሉ ተነሣዎች ተጽዕኖ ስር ያለ የመጽሐፍ ቅዱስ ትምህርቶችን ተግባራዊ አድርገዋል። መጽሐፍ ቅዱስ የእግዚአብሔርን ተወስኖ መወሰን የሚያረጋግጡ ጥቅሶችን ለምሳሌ፣ ሮሜ 8 29 30 ቀደም ሲያውቃቸው ያሉትን ቀደም ወስኖአቸዋል ከእና ኤፌሶን ከዓለም መሠረት በፊት በእርሱ ውስጥ መረጠን ኪው ከዚህ ጋር ተያይዞ የሰውን ምርጫ የሚያጎሉ ጥቅሶች፣ እንደ ዘዳግም 30:19 ሕይወትና ሞትን አስቀምጫለሁ፣ ሕይወትን ምረጥ ከእና ዮሐንስ 7:17 የእግዚአብሔርን ፈቃድ መልካም ለመሆን የሚፈልግ ከሆነ እኩ የመጀመሪያዎቹ አባቶች እነዚህን ተቃራኒ የሚመስሉ ጭብጦች እንዴት ተርጉመዋቸዋል? መስተጋብርኬ የሚለው ቃል በዚህ ጥያቄ ውስጥ ተግባራዊ ተደርጎ የተመረጠ ነው፣ ይህም ተወስኖ መወሰንና ነፃ ፈቃድ በእነዚህ ጸሐፊዎች እንደ ተቃራኒ እንዳልተታዩ ይጠቁማል። ከተከታይ የእምነት ሥርዓቶች ለምሳሌ፣ የአውጉስጢኖስ የማይቋቋመው ጸጋ ትምህርት ወይም የካልቪን ድርብ ተወስኖ መወሰን በተለየ ከኒቅያ በፊት የነበሩት አባቶች ያለ ጠንካራ የሆነ የሰው ልጅ መበላሸት ወይም ሙሉ በሙሉ የእግዚአብሔር መወሰን ማዕቀፍ ሆነው ነበር። ጽሑፎቻቸው ብዙውን ጊዜ ተግባራዊ እምነትን ያንጸባርቃሉ፣ ሥነ ምግባራዊ ኃላፊነትንና እንደ ግኖስቲዝም ያሉ መጨረሻን የሚወስኑ እምነቶችን መቃወምን ያጎላሉ፣ ይህም የሰውን ዕጣ ፈንታ በግላዊ ቁጥጥር በላይ ባሉ ኮስሚክ ኃይሎች የሚሆኑ። ዮስጢኖስ ማርቲር በመጀመሪያ የመከላከያ መልእክት ውስጥ ነፃ ፈቃድ ለእውነተኛ ተግባር አስፈላጊ ነው ብሎ ተከራክሯል። ኢሪኔዎስ ደግሞ በተንኮለኞች ላይ የእግዚአብሔርን ቀደም እውቀት ከሰው ነጻነት ጋር የሚስማማ አድርጎ አቅርቧል፣ የእግዚአብሔር ሁሉን አዋቂነት በፈቃደኝነት ተግባር እንደማይክድ በመግለጽ። ይህ ጥናት አባቶቹ ወደ ተቀናጀ ሞዴል የእግዚአብሔር ሉኀትና የሰው ውሳኔ ተባብረው የሚሰሩበት ዘንበል ያሉ ወይም በተወሰኑ ሁኔታዎች አንዱን ከሌላው ቅድሚያ ሰጥተው እንደነበር መረዳት ይፈልጋል። የቁልፍ መጽሐፍ ቅዱስ ጥቅሶችን ትርጓሜ፣ ለፍልስፍናዊና ለተንኮለኛ ተግዳሮቶች መልሳቸውና እንደ ተወስኖ መወሰን እና ያደቻ ራስን መወሰን ያሉ ቃላትን መጠቀማቸውን በመመልከት መረዳታቸውን መግለጽ እንፈልጋለን። ይህ ጥያቄ በክርስቲያን አስተሳሰብ ውስጥ ወሳኝ ወቅትን ያበራል፣ እንዲሁም ዘመናዊ የእምነት ክርክሮችን ለምሳሌ ካልቪኒዝም ከአርሚኒያኒዝም ጋር ያስተምራል። ከአውጉስጢኖስ በፊት ያለውን አመለካከት በመስጠት ዘመናዊ የእምነት ሥርዓቶችን የሚያበለጽግ ወይም የሚቃወም ባለብዙ ዘርፍ አቀራረብ ይህ ጥናት ከኒቅያ በፊት የነበሩት የቤተ ክርስቲያን አባቶች በመጽሐፍ ቅዱስ ተወስኖ መወሰንና ነፃ ፈቃድ መካከል ያለውን መስተጋብር እንዴት እንደተረዱት ለመመርመር ሥርዓታዊ እምነት፣ ታሪካዊ እምነት፣ ቃላት ትንታኔ እና ተንታኝ ትርጓሜን በማጣመር ባለብዙ ዘርፍ አቀራረብ ይጠቀማል። እያንዳንዱ ዘርፍ ልዩና ተጨማሪ አመለካከት ይሰጣል። ይህም ሙሉ በሙሉ የሆነ የጉዳዩ ምርመራ ያረጋጋል። መፈል የመጀመሪያ የክርስቲያን አስተሳሰብን እና ቋንቋዊ ትክክለኛነትን ያገናኛል። ሥርዓታዊ እምነት የተወስኖ መወሰንና ነፃ ፈቃድ ዶክትሪናዊ ክፍሎችን ወደ አንድ የተግባር ሙሉ ለመደርደርና ለመጠንቀቅ መዋቅር ይሰጣል። እነዚህ ስንሰ ሐሳቦች በእግዚአብሔር ተፈጥሮ፣ በሰው ውሳኔና፣ በመዳን ሰፋ ያለ የክርስቲያን መረዳት ውስጥ እንዴት እንደሚገኙ መልስ ለመስጠት ይሞክራል። በመጽሐፍ ቅዱስ ጥቅሶችና በአባቶች ጽሑፎች ተመርኩዞ፣ ይህ አቀራረብ አባቶች ወጥ የሆነ እምነት መክነት የእግዚአብሔርን ልዎት ከሰው ኃላፊነት ጋር የሚያመጣጥን ወይም አመለካከታቸው የተለዋዋጭና በሁኔታ የተመራ ሆኖ መሆኑን ይገመግማል። ሥርዓታዊ እምነት እንዲሁ ከተከታይ እድገቶች ጋር ለማነጻጸር ያስችላል። ለምሳሌ የአውጉስጢኖስ በእግዚአብሔር ጸጋ ላይ ያተኮረ የኒቅያ በፊት ያለው ልዩነት ለማጉላት ታሪካዊ እምነት ጥናቱም በመጀመሪያው ቤተ ክርስቲያን ሁኔታ ውስጥ ያስቀምጣል። ከመልእክተኞች ዘመን እስከ 325 ም ያለውን የአስተሳሰብ ዝግመተ ለውጥ ይከታተላል። የኒቅያ በፊት ዘመን በተለያዩ ተጽዕኖዎች ተቀርጾ ነበር። የግሪክ ሮማዊ ፍልስፍና፣ የይሁዳ እምነትና ከግኖስቲሲዝምና ሌሎች ተንኮለኞች የመጡ ተግዳሮቶች፣ ይህም የአባቶቹን ትርጓሜ መልክ ሰጥቷል። ይህ ዘርፍ እንደ ዮስጢኖስ ማርቲር፣ ኢሪኔዎስ እና ተርቱሊያን ያሉ ቁልፍ ሰዎችን ይመረምራል። ጽሑፎቻቸውን ለምሳሌ መጀመሪያ የመከላከያ መልእክት ተንኮለኞች ላይ በመመልከት ታሪካዊ ሁኔታዎች እንደ መጨረሻን የሚወስኑ ፍልስፍናዎችን መቃወም በነፃ ፈቃድና በእግዚአብሔር ቀደም እውቀት ላይ ያላቸውን አመለካከት እንዴት እንደቀረጸ ይገነዘባል። የእምነታቸውን ቅድሚያ መረዳት የሚቻልበትን የጊዜና የባህል መደብ ይሰጣል። ቃላት ትንታኔ ወደ ክርክሩ ቋንቋ ዘልቆ ይገባል። በመጽሐፍ ቅዱስና በአባቶች ጽሑፎች ውስጥ ያሉ ቁልፍ ቃላትን በመመልከት ትክክለኛነትን ይሰጣል። እንደ ፕሮሬ ተወስኖ መወሰን፣ ፕሮሪንሴስ ቀደም እውቀት፣ እና አዴቻሴዎስ ራስን መወሰን ያሉ ቃላት በጊዜ ሂደት የተለያዩ ትርጉሞች አሏቸው። በመጽሐፍ ቅዱስ ለምሳሌ ሮሜ 8 29 ኤፌሶን 1 እና በመጀመሪያ የክርስቲያን ጽሑፎች ውስጥ አጠቃቀማቸውን በመመልከት ይህ ዘዴ አባቶቹ እነዚህን ጽንሰ ሐሳቦች እንዴት እንደተረዱትና እንደተጠቀሙባቸው ያሳያል። ፕራውራይዝ የተወሰነ ውሳኔ ወይም ሰፊ የእግዚአብሔር ዕቅድ እንደሆነ ተርጉሞታል ይሆን? እንደዚህ ያሉ ቋንቋዊ ግንዛቤዎች ግልጽ ያልሆኑ ነገሮችን ያብራራሉ እና በተከታይ የእምነት ትውፊቶች ተጽዕኖ ያላቸውን የተሳሳቱ ትርጓሜዎች ይከላከላሉ። ተንታኝ ትርጓሜ አባቶቹ ከመጽሐፍ ቅዱስ ጋር ያደረጉትን ተሳትፎ ያተኩራል። እንደ ሮሜ 9 11 ዮሐንስ 6 44 እና ዘዳግም 30 19 ያሉ ቁልፍ ጥቅሶችን ትርጓሜያቸውን ይፈታል። ይህ አቀራረብ የእግዚአብሔርን ምርጫ የሚያጎሉ ጥቅሶችን ከሰው ምርጫ የሚያሳዩ ጋር እንዴት እንደቀናጁ ይመረምራል። የትርጓሜ ዘዴዎቻቸውን በዝርዝር ያቀርባል። ለምሳሌ ኢሪኔዎስ ኤፌሶን አራትም በተባበረ መልኩ እግዚአብሔር ቤተ ክርስቲያንን መምረት ወይም በግለሰብ መልኩ ነው ያነበበው። የተንታኝ ሂደታቸውን በመገንባት ይህ ዘዴ በጥንታዊ ጽሑፎችና በእምነታዊ ተጽዕኖዎቻቸው መካከል ያለውን ልዩነት ያገናኛል። እነዚህ ዘርፎች ተደምረው ጠንካራ የምርምር መዋቅር ይፈጥራሉ። ሥርዓታዊ እምነት ዶክትሪን ያጠናቅቃል፣ ታሪካዊ እምነት ሁኔታን ይሰጣል፣ ቃላት ትንታኔ ቋንቋዊ ትክክለኛነትን ያረጋግጣል እና ተንታኝ ትርጓሜ ጥናቱን በመጽሐፍ ቅዱስ ትርጓሜ ላይ ያስቀምጣል። ይህ የተጣመረ አቀራረብ የኒቅያ በፊት አመለካከትን ያበራል፣ እንዲሁም ዛሬ ውስብስብ የሆኑ የእምነት ጥያቄዎችን ለመልከም ሙኔል ዘዴ አቀራረብ የምንጮች አጠቃላይ መግለጫ ከኒቅያ በፊት የነበሩት የቤተ ክርስቲያን አባቶች በመጽሐፍ ቅዱስ ተወስኖ መወሰንና ነፃ ፈቃድ መካከል ያለውን መስተጋብር እንዴት እንደተረዱት መመርመር በሁለት ዋና የምንጮች መደብ ላይ የተመሰረተ ነው፦ የመጽሐፍ ቅዱስ ጥቅሶች እና የኒቅያ በፊት የነበሩ አባቶች ጽሑፎች። እነዚህ ምንጮች የጥናቱን መሰረት ይመሰርታሉ፣ የእግዚአብሔርን መግለጥ እና የመጀመሪያ የሰው ሀሳብ መስጠት ለመመልከት ያስችላሉ። እነሱ ተደምረው በክርስቲያን መጀመሪያ ዘመናት ውስጥ የእግዚአብሔር መግለጥና የሰው ማሰላሰል የተሞላ ምንጣፍ ይሰጣሉ። የመጽሐፍ የመጽሐፍ ቅዱስ ጥቅሶች እንደ ሥልጣን ያለው መነሻ ያገለግላሉ ምክንያቱም የአባቶቹ እምነት በመጽሐፍ ቅዱስ ላይ ጥልቅ መሠረት ነበረው። ተወስኖ መወሰንን የሚመለከቱ ቁልፍ ጥቅሶች ሮሜ 8 29 30 ቀደም ሲያውቃቸው ያሉትን ቀደም ወስኗቸዋል ኩ ኤፌሶን 1 4 5 ከዓለም መሠረት በፊት በእርሱ ውስጥ መረጠን ኬና ዮሐንስ 6 4 የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ከያካትታሉ እነዚህ ጥቅሶች በመዳን ውስጥ የእግዚአብሔርን ልሆትና ተነሳሽነት ያጎላሉ። በተቃራኒው ነፃ ፈቃድን የሚያጎሉ ጥቅሶች እንደ ዘዳግም 30 19 ሕይወትና ሞትን አስቀምጫለሁ ሕይወትን ምረጥ፣ ኢያሱ 24 15 ዛሬ ማንን እንደምታገለግሉ ምረጡ፣ ከእና ዮሐንስ 7 17 ፈቃዱን ሊያደርግ የሚወድ ቢኖር ኮ የሰውን ኃላፊነት ያሳያሉ። ጥናቱ በተለይ በግሪክና በዕብራይስ ጥቅሶችን በመጠቀም ከሁለቱም ብሉይና ሐዲስ ኪዳን ይጠቀማል። አባቶቹ የተሳተፉበትንና የተረጎሙትን የመጽሐፍ ቅዱስ መሠረት ለመሥረት የኒቅያ በፊት የነበሩ አባቶች ጽሑፎች የአመለካከታቸውን መረዳት የሚቻልበትን ታሪካዊና የእምነት ትንታኔ ይሰጣሉ። እነዚህ ቀደምት የክርስቲያን መሪዎች ከኒቅያ ጉባኤ 325 ዓም በፊት የነበሩ እንደ ክሌመንት ኦፍ ሮም፣ ዮስጢኖስ ማርቲር እና ኢሪኔዎስ ያሉ ሰዎችን ያካትታሉ። የክሌመንት ኦፍ ሮም ወደ ቆሮንቶስ ሰዎች መልእክት በ96 ዓም አካባቢ ቀደምት የእምነት ሥራዎችን ያንጸባርቃል፣ የእግዚአብሔር ዕውቀትን ከሰው ኃላፊነት ጋር ያገናኛል ያለ ሥርዓታዊ ዶክትሪን ሳይዘረዝር። የዮስጢኖስ ማርቲር መጀመሪያ የመከላከያ መልእክት በ150 155 አካባቢ ነፃ ፈቃድን በግልጽ ይከላከላል፣ ሥነ ምግባር የሰው ምርጫ እንደሚፈልግ በመከራከር ይህም ከግሪክ ሮማዊ ፈላስፋዎች ጋር ባደረገው ውይይት ተቀርሶ ነበር። የሊዮን ኢሪኔዎስ በተንኮለኞች ላይ በ180 አካባቢ የበለጠ የተሻሻለ እምነት ያቀርባል የግኖስቲክ መጨረሻን የሚወስን እምነትን በመቃወም የእግዚአብሔርን ቀደም ዕውቀትና የሰውን ነፃነት በእግዚአብሔር ዕቅድ ውስጥ እንደ አንድ አድርጎ ያረጋግጣል። በተለይ የጳውሎስን ጽሑፎች በሰፊው መተርጎሙ ወሳኝ ድምፁ ያደርገዋል። ሌሎች ምንጮች የአንጮኪያ ኢግናጤዎስ መልእክቶች በ107 ዓ.ም አካባቢ የእግዚአብሔርን ሥልጣን የሚነኩ እና የተርቱሊያን ሥራዎች በ200-220 ዓ.ም አካባቢ እንደ ስለ ነፍስ የሰውን ውሳኔ የሚመረምሩ ይገኙበታል። እነዚህ በግሪክና በላቲን የተጠኑ ጽሑፎች በአይነታቸው መከላከያ፣ ተከራካሪ ምልክቶች እና ሁኔታቸው ይለያሉ፣ የቤተ ክርስቲያን ውስጣዊ ፍላጎቶችን እና እንደ ግኖስቲሲዝም ያሉ ውጫዊ ተግዳሮቶችን መልስ ያንጸባርቃሉ። ጥናቱ ትክክለኛ ሥራዎችን ቅድሚያ ይሰጣል፣ ደራሲነትንና የጽሑፍ ትክክለኛነትን በመገምገም እና በኋላ በእንደ ዮሴቢዮስ ያሉ ጸሐፊዎች የተጠበቁ ቁርጥራጮችን ወይም ጥቅሶችን ይሟላል። የመጽሐፍ ቅዱስ ጥቅሶችን ከአባቶቹ ጽሑፎች ጋር በማጣመር ይህ ጥናት ተወስኖ መወሰንና ነፃ ፈቃድ መስተጋብርን ከእግዚአብሔር መግለጥ እስከ መጀመሪያ የክርስቲያን ትርጓሜ ይከታተላል። ከአውጉስጢኖስ በፊት ያለውን የእምነት ዓለም መስኮት ይሰጣል። የቃላትና የተንታኝ መሣሪያዎች ከኒቅያ በፊት የነበሩት የቤተ ክርስቲያን አባቶች በመጽሐፍ ቅዱስ ተወስኖ መወሰንና ነፃ ፈቃድ መካከል ያለውን መስተጋብር እንዴት እንደተረዱት መመርመር በመጽሐፍ ቅዱስና በአባቶች ጽሑፎች ላይ ትክክለኛና ጥልቅ ትንታኔ ይጠይቃል። ይህን ለማሳካት ጥናቱ ሁለት ወሳኝ የምርምር መሣሪያዎችን ይጠቀማል፣ የቃላት ትንታኔና ተንታኝ ትርጓሜ። እነዚህ መሣሪያዎች ቁልፍ ቃላትና ጥቅሶች ትርጓሜዎች በመጀመሪያው ቋንቋዊና የእምነት ሁኔታቸው ታማኝ መሆናቸውን ያረጋግጣሉ፣ የአባቶቹን አመለካከት ያበራሉ። የቃላት ትንታኔ ቃላትንና ትርጉሞቻቸውን መመልከት ላይ ያተኩራል። ተወስኖ መወሰንና ነፃ ፈቃድ ዶክትሪኖች ላይ ያሉትን ቃላት ይተነትናል። ይህ አቀራረብ በመጽሐፍ ቅዱስ ጥቅሶች ይጀምራል። በግሪክና በዕብራይስት ቃላትን በመጠቀማቸው ይመረምራል። ለተወስኖ መወሰን እንደ ፕሮሬ ተወስኖ መወሰን ኪ ለምሳሌ ሮሜ 8 29 እና ፕራግንዜስ ቀደም ዕውቀት ክ ለምሳሌ አንድ ያሉ ቃላት ወሳኝ ናቸው። ትንታኔው የቃላት ትርጉም ክልልን ይከታተላል። ፕሮሬ የተወሰነ ውሳኔ ወይም ሰፊ የእግዚአብሔር ዓላማ ያመለክታል ይሆን። በተመሳሳይ ለነፃ ፈቃድ እንደዲያው መፈለግ ለምሳሌ ዮሐንስ 7 17 እና ፕፋይረሴስ ምርጫኩ በፍልስፍና ሁኔታዎች ውስጥ በመጀመሪያ ክርስቲያኖች የተወሰደ ያሉ ቃላት ይገመገማሉ። ከመጽሐፍ ቅዱስ ባሻገር የቃላት መሳሪያዎች ወደ አባቶች ጽሑፎች ይራዘማሉ። እንደ ያደች አስያስ ራስን መወሰን ያሉ ቃላት በእንደ ዮስጢኖስ ማርቲር እና ኢሪኔዎስ ያሉ ሰዎች የተፈጠሩ ወይም የተሻሻሉ የእምነት ፈጠራን ያንጸባርቃሉ። በመጻሕፍት ለምሳሌ ባውር ዳንከር፣ አርንት፣ ጊንግሪች ለግሪክ ተመሳሳይ ቃላትና የአባቶች አጠቃቀምን በመመልከት ይህ ዘዴ አባቶቹ እነዚህን ቃላት እንዴት እንደተረዱትና እንደተጠቀሙባቸው ያሳያል። ዘመናዊ ግምቶች ትርጉማቸውን እንዳያዛቡ ይከላል። ተንታኝ ትርጓሜ የቃላት ትንታኔን በመደገፍ በአባቶቹ የተተረጎሙ የመጽሐፍ ቅዱስ ጥቅሶችን በዝርዝርና በሁኔታዊ ትንታኔ ያቀርባል። ይህ መሣሪያ እንደ ሮሜ 9:11 የእግዚአብሔር የእስራኤል ምርጫ፣ ኤፌሶን 1:4-5 ከዓለም መሠረት በፊት መምረት እና ዘዳግም 30 19 ሕይወትን የመምረጥ ጥሪ ያሉ ጥቅሶችን መፍታት ያካትታል። ሂደቱ በመጽሐፍ ቅዱስ ጥቅስ ራሱ ይጀምራል፣ የጽሑፍ መዋቅሩን ታሪካዊ ሁኔታውንና የእምነት ዓላማውን በመመልከት ከዚያ ወደ ኒቅያ በፊት ያለው ትርጓሜ ይመራል። ለምሳሌ ኢሪኔዎስ በሮሜ 9 ውስጥ የፈርዖንን ልብ መጠንከር በነፃ ፈቃድ መልኩ እንዴት ተረጉሙ? ተንታኝ መሣሪያዎች ቅርብ ንባብን፣ ተመሳሳይ ጥቅሶችን መመልከት እና የአባቶቹን የትርጓሜ ዘዴዎች መገንባትን ያካትታሉ። ብዙውን ጊዜ እንደ ተንኮለኞች ላይ ወይም መጀመሪያ የመከላከያ መልእክት ባሉ ሥራዎች የተጠበቁ። ይህ አቀራረብ ተወስኖ መወሰንን በተባበረ፣ ለምሳሌ ቤተ ክርስቲያን ወይም በግለሰብ መልኩ እንዳዩት እና የእግዚአብሔርን ተነሳሽነት ከሰው መልስ ጋር እንዴት እንደካህል እነዚህ መሳሪያዎች ተደምረው ጠንካራ የትንታኔ መዋቅር ይፈጥራሉ። የቃላት ትንታኔ ቋንቋዊ ትክክለኛነትን ያረጋግጣል፣ የእምነት ስንሰ ሀሳቦችን በመጀመሪያዎቹ ቃላት ላይ ያስቀምጣል። ተንታኝ ትርጓሜ ደግሞ አባቶቹ መጽሐፍ ቅዱስን ያዩበትን የትርጓሜ መሳሪያ ያሳያል። ሁለቱንም በቁልፍ ቃላትና ጥቅሶች ላይ በመተግበር ጥናቱ ቋንቋና እምነትን ያገናኛል፣ ከተከታይ ስራዊ እድገቶች በፊት አስተሳሰብ ግልጽ ምስል ይሰጣል። የኒቅያ በፊት ዘመን ጠቃሚነት ታሪካዊ ሁኔታ ከ325 ዓም በፊት ከኒቅያ የሃይማኖት መግለጫና የአውጉስጢኖስ ተጽዕኖ በፊት። የኒቅያ በፊት ዘመን ታሪካዊ ሁኔታ ከመልእክተኞች ዘመን በአንድ መቶ ዓም አካባቢ እስከ ኒቅያ ጉባኤ በ325 ዓም የቤተ ክርስቲያን አባቶች በመጽሐፍ ቅዱስ ተወስኖ መወሰንና ነፃ ፈቃድ መረዳታቸውን የገለጹበትን የእምነት ሁኔታ ይቀርጻል። ይህ ዘመን ከኒቅያ የሃይማኖት መግለጫ ዋና ዶክትሪኖችን ከመደንገጉና ከአውጉስጢኖስ የሂፖ ተጽዕኖ በጸጋና በሰው ውሳኔ ላይ ከመቀየሩ በፊት ወደ ቀደምት የክርስቲያን አስተሳሰብ ልዩ መስኮት ይሰጣል። ይህን ሁኔታ መረዳት የአባቶቹን አመለካከት ለማንቆ ሰሚን፣ ልዩነት ባህላዊ ውህደትና የእምነት መፈጠር ተለዋዋጭ አካባቢ ውስጥ ተነስቷል። ከ325 ዓ.ም. በፊት ባለው ዘመን ክርስቲያናዊነት በሮማ ኤምፓየር ውስጥ እንደ ልዩ እምነት እየተጠነከረ ነበር። ቤተ ክርስቲያን ውስጣዊና ውጫዊ ጫናዎችን ገጥሟታል፤ ይህም የእምነቷን ቅድሚያ ቀርፏል። ውስጣዊ በሆነ መልኩ የመልእክተኞች ትውፊት በአዲስ ኪዳን ጽሑፎች ላይ የተመሰረተ የእግዚአብሔርን ልሆትና የሰውን ኃላፊነት የሚመለከቱ መሠረታዊ ሮሜ፣ ኤፌሶንና የዮሐንስ ወንጌል ሰጥቷል። ነገር ግን እነዚህ መጻሕፍት በተለያዩ የቃል ትውፊቶችና በአካባቢያዊ ልማዶች መካከል ተተርጉመዋል። ምክንያቱም አጠቃላይ የሆነ የሃይማኖት መግለጫ የክርስቲያን ዶክትሪን አልደንገገም ነበር። ውጫዊ በሆነ መልኩ አባቶቹ ከግሪክ ሮማዊ ፍልስፍና እንደ ስቶይክ መጨረሻን የሚወስን እምነትና የፕላቶኒክ የነፍስ አስተሳሰቦች፣ እንዲሁም ከይሁዳ እምነት የቃል ኪዳን ምርጫን እና ሥነ ምግባራዊ ምርጫን የሚያጎላ ጋር ተሳትፈዋል። እንደ ዮስጢኖስ ማርቲር ያሉ ሰዎች የቀድሞ ፈላስፋ እነዚህን ተጽዕኖዎች ከክርስቲያን ትምህርት ጋር በውይይት ያቀረቡ ሲሆን በነጻ ፈቃድ ላይ ያሉ ክርክሮችን ቀርፈዋል። ይህ ዘመን እንዲሁ እንደ ግኖስቲሲዝም ያሉ ተንኮለኛ እንቅስቃሴዎች መነሳት አይቷል፣ ይህም ለተግባራዊ እምነት ከፍተኛ ተግዳሮቶችን ፈጥሯል። የግኖስቲክ ቡድኖች ብዙውን ጊዜ መጨረሻን የሚወስን ዓለም አመለካከትን ያራምዱ ነበር፣ የሰው ነጣ ፈንታ በኮስሚክ ኃይሎች ወይም በተሳሳተ ፈጣሪ እንደሚመራ በመናገር የግል ውሳኔ ይክዳሉ። አባቶቹ እንደ ኢሪኒዮስ በተንኮለኞች ላይ እነዚህ ሀቦች ብዙ የሰውን ነፃነት ለስነ ምግባራዊ ኃላፊነትና ለእግዚአብሔር ፍትህ አስፈላጊ ነው በማለት መከላከል። ይህ የመከላከያ ሁኔታ ነፃ ፈቃድን ወደ እምነታዊ ቅድሚያ ከፍ አድርጎታል። የክርስቲያን የሰው ልጅ አመለካከትን ከመጨረሻን የሚወስኑ ፍልስፍናዎችና ተንኮለኞች መለየት ከኒቅያ የሃይማኖት መግለጫ በፊት የእምነት መግለጫዎች ተለዋዋጭ ሆነው ቀጥለዋል። ከተከታይ ጉባኤዎች ሥርዓታዊ ትክክለኛነት ይጎድላቸው ነበር። የ325 ዓም የሃይማኖት መግለጫ በክርስቶሎጂ ላይ ያተኮረ ነበር፣ በሶተሪዮሎጂ ላይ አልነበረም። ተወስኖ መወሰንና ነፃ ፈቃድን በይፋዊ ዶክትሪን ያልተነካ ሆኖ ቀርቷል። በተመሳሳይ የአውጉስጢኖስ ተጽእኖ በአራተኛውና አምስተኛው ክፍለ ዘመን መጨረሻ ላይ የተነሳ እንደ ሙሉ መበላሸትና ማይቋቋመው ጸጋ ያሉ ጽንሰ ሐሳቦችን አስተዋውቋል። ይህም ክርክሩን ወደ ጠንካራ ተወስኖ መወሰን አቅጣጫ ቀይሮታል። በተቃራኒው የኒቅያ በፊት አባቶች ያለ እነዚህ መዋቅሮች ሰርተዋል፣ ብዙውን ጊዜ የእግዚአብሔርን ቀደም እውቀት ከሰው ፍቃድ ጋር የሚያመጣጥን ተግባራዊ እምነት ያቀርቡ ነበር። ይህም በክሌመንት ኦፍ ሮም የእምነት መልእክቶች ወይም በተርቱሊያን ላይ ጽሑፎች ይታያል። ይህ ከአውጉስቲኖስ በፊት ከኒቅያ በፊት ያለው ሁኔታ ስለዚህ በልማት ላይ ያለውን እምነት ያንጸባርቃል ያነሰ ጥብቅ ለአፋጣኝ ተግዳሮቶች የተለመለመ እና በመጽሐፍ ቅዱስ ትርጓሜ ላይ የተመሠረተ ከሥርዓታዊ ግምት ይልቅ። ይህን መድረክ መረዳት አባቶቹ ከተከታይ ምዕራባዊ ትውፊቶች የተለየ የተወስኖ መወሰንና ነፃ ፈቃድ አመለካከት ለምን እንደነበራቸው ያበራል፣ ልዩ አስተዋጽዋቸውን ለመረዳት መሠረት ይሰጣል። ለዘመናዊ የእምነት ክርክሮች ጠቀሜታ ካልቪኒዝም ከአርሚኒያኒዝም ጋር ከኒቅያ በፊት የነበሩት የቤተ ክርስቲያን አባቶች በመጽሐፍ ቅዱስ ተወስኖ መወሰንና ነፃ ፈቃድ መካከል ያለውን መስተጋብር እንዴት እንደተረዱት መመልከት ለአሁኑ የእምነት ክርክሮች፣ በተለይ በካልቪኒዝምና በአርሚኒያኒዝም መካከል ያለውን ዘላቂ ውጥረት፣ ከፍተኛ ጠቀሜታ አለው። እነዚህ ሁለት ሥርዓቶች በፕሮቴስታንት የመዳን እምነት ውይይት ውስጥ የተሰሙ የእግዚአብሔርን ልሆትና የሰው ሙሰኒኝ በተለያየ መልኩ ይቀርጻሉ። ከአውጉስጢኖስ በፊት ያለውን የአባቶች እምነት ከኒቅያ የሃይማኖት መግለጫ በ325 ዓ.ም. እና ከተከታይ የዶክትሪን ሥርዓት በፊት በመመልከት ይህ ሥራ ታሪካዊ አመለካከት ይሰጣል። ይህም እነዚህን የአሁኑ አቋሞች ሊያስተምር፣ ሊቃወም ወይም ሊያሻሽል ይችላል። በተከፋፈለው ክርክር መካከል ድልድይ ወይም አማራጭ ሊሆን ይችላል። ካልቪኒዝም በዮሐንስ ካልቪን 16ኛው ክፍለ ዘመን ትምህርቶች ላይ የተመሠረተና በአውጉስጢኖስ ተጽዕኖ የተጠናከረ የእግዚአብሔርን ፍጹም ልኋት በእንደ ሁኔታ ባልተያዘ ምርጫና ማይቋቋመው ጸጋ ያሉ ዶክትሪኖች ያጎላል። እንደ ሮሜ 8 29 30 እና ኤፌሶን 1 4 አምስት ያሉ ጥቅሶችን በድርብ ተወስኖ መወሰን መልኩ ይተረጉማል። የእግዚአብሔር ዘላለማዊ ውሳኔ አንዳንዶችን ለመዳና ለዊናል ይህም ከእግዚአብሔር መንሳት ውጪ ለሰው ነፃ ፍቃድ ትንሽ ቦታ ይተዋል። አርሚኒያኒዝም በያኮብስ አርሚኒየስ በ17ኛው ክፍለ ዘመን መጀመሪያ የተነሳ ይህን በመቃወም ነፃ ፈቃድን ቅድሚያ ይሰጣል። እንደ ዮሐንስ 3 16 እና ዘዳግም 30 19 ያሉ ጥቅሶች በመዳን መቀበል ወይም መካድ ውስጥ የሰውን ኃላፊነት እንደሚያረጋግጡ በመከራከር አርሚኒያኖች በቀደም እውቀት ላይ የተመሠረተ ሁኔታዊ ምርጫን ይደግፋሉ። የሰውን ውሳኔ ከእግዚአብሔር ቀደም እውቀት ጋር ይጠብቃሉ። ይህ ልዩነት ለመቶ ዘመናት የቆየ ክርክርን አቀጣጥሏል። እያንዳንዱ ጎራ የመጽሐፍ ቅዱስን ታማኝነት በመጠየቅና ሌላውን በእምነት አለመመጣጠን በመወንጀል የኒቅያ በፊት አባቶች እነዚህን ሥርዓታዊ ሥርዓቶች ከመቶ ዓመታት በፊት ሆነው በካልቪኒዝምና በአርሚኒያኒዝም መሠረት ባለው የአውጉስጢኖስ መዋቅር ያልተጫኑ አዲስ አመለካከት ይሰጣሉ። የመጀመሪያ ማስረጃዎች ወደ ተቀንን እንደ ነበሩ ይጠቁማሉ። የእግዚአብሔር ተነሳሽነትና የሰው መልስ ያለ ሙሉ መጨረሻን የሚወስን እምነት አብረው ይኖራሉ። ለምሳሌ ዮስጢኖስ ማርቲር በመጀመሪያ የመከላከያ መልእክት ነጻ ፈቃድን ለሥነ ምግባራዊ ኃላፊነት አስፈላጊ ነው ብሎ ይከላከላል። ኢሪኔዎስ ደግሞ በተንኮለኞች ላይ የእግዚአብሔርን ቀደም እውቀት ከሰው ነጻነት ጋር የሚስማማ አድርጎ ያቀርባል፣ የግኖስቲክን መጨረሻን የሚወስን እምነት ይቃወማል። ከካልቪኒዝም በአንድ ወገን የእግዚአብሔር ተግባር አጽንዖት ወይም ከአርሚኒያኒዝም በነፃነት አጽንዖት በተለየ አባቶቹ ብዙውን ጊዜ ጽንፎችን ያስወግዱ ነበር። ተወስኖ መወሰንን እንደ እግዚአብሔር ሰፊ እቅድ፣ ለምሳሌ የቤተ ክርስቲያን መዳን፣ ከግለሰብ ዕጣ ፈንታ መወሰን ይልቅ ያቀርቡ ነበር። ይህ አመለካከት ዛሬ ጠቃሚ ነው ምክንያቱም የካልቪኒስት አርሚኒያን ክርክር ሁለትዮሽ ተፈጥሮን ይቃወማል። የአሁኑ ክርስቲያኖች በአካዳሚክ እምነት፣ በቤተ ክርስቲያን መሪነት ወይም በግላዊ እምነት ብዙውን ጊዜ የእግዚአብሔርን ቁጥጥር ከሰው ምርጫ ጋር ለማመጣጠን ይታገላሉ። የአባቶቹ ሚዛናዊ አቀራረብ በመጽሐፍ ቅዱስ ላይ የተመሠረተና በመጀመሪያ የመከላከያ ፍላጎቶች የተቀረጸ ከጥብቅ ሥርዓቶች ካልተደሰቱ ጋር ሊስማማ ይችላል፣ እንዲሁም እንደ ሞሊኒዝም ያሉ አማራጭ መዋቅሮች ጋር ይጣጣማል፣ ከመካከለኛ እውቀት መፍትሄን የሚፈልግ ምንም እንኳን አባቶቹ እንደዚህ ካለው ውስብስብነት ቀደም ብለው ቢሆኑም በተጨማሪም መጨረሻን የሚወስን እምነትን መቃወማቸው የሃይፐርካልቪኒዝምን ተቃውሞ ያቀርባል፣ የእግዚአብሔርን ቅድሚያ መቀበላቸው ደግሞ በአርሚኒያኒዝም ውስጥ ያለውን ከመጠን ያለፈ ነፃነት ይቀንሳል። ይህን ቀደምት የክርስቲያን ምስክርነት በመመልከት ጥናቱ ታሪካዊ እምነትን ያበለጽጋል፣ እንዲሁም የአሁኑ አማኞችን መሠረታዊ ግምቶችን እንደገና እንዲያስቡበት ይጋብዛል፣ በተለያዩ ቤተ እምነቶች መካከል ውይይትን ሊያበረታታ ይችላል።